ዋጋው ምን ያለው ይሄ? በእነዚህኞቹ ደሞ ሲሆን 145000 ብር ናቸው። ከነፍል ደርበሪ ከንዳ 150000 ከነ የምን ሀገር ስሪት ነው? እነዚህ ሜድ ኢን ቱርክ ናቸው። ሌላ እነዚህ ብርድ ልብስን በደንብ እያዟዟሩ ማጠብ ይችላሉ ነው። 20 ኬጂ ስለሆነ እስከ 10 ኬጂ ያሉ ብርድ ልብሶችን ጠንቅቆ ማጠብ ይችላሉ። ሁለት አይነት ማይክሮዌቭ ነው ያለው። አንዱ ማይክሮዌቭ ብቻ ነው። አንደኛቸው ደግሞ ማይክሮዌቭ ግሪል ናቸው። ማይክሮዌቭ ግሪል ሆኑ ማለት ለመጥበስ እንዲመች መጥበሻ አካቶ የመጡ ማይክሮዌቮች ናቸው። ፉድ ፕሮሰሰር ማለት ምን ማለት ነው? የሽንኩርት አላቸው፣ የዱቄት ማብኪያ አላቸው፣ የጁስ መፍጫ ይኖራቸዋል። ሰላም ሰላም፣ የተወደዳችሁ የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች፣ እንዴት ሰንብታችኋል? በያላችሁበት ሁሉ መልካም እንዲሆንላችሁ እየተመኘን ዛሬ ደግሞ ለቤትና ለንግድ የሚሆኑ የተለያዩ የቤት እቃዎችን ወደ እናንተ የምናደርስ ይሆናል። ይህንን ብቻ አደለም፣ አዲስ አበባ ሁናችሁ ብትደውልን እነዚህ እቃዎች ከነ ፍሪ ዴሊቨሪ ያላችሁበትን እናደርስላችኋለን። ለማንኛውም ወቅታዊ ገበያቸው ምን ይመስላል የሚለው መረጃ አብረን እናያለን። መልካም ቆይታ። መልካም ስምን አስተዋውቅልኝና ከዛ ደግሞ ቤታችን ውስጥ ያሉ የቤትም ለንግድ የሚሆኑ እቃዎችን አንዳንድ እንትን እያየን ዋጋቸውም እንደሚመስል ያለ ና ስምን አስተዋውቅልኝ ከዛ በፍሪጅ እንጀምራለን። ስሜ ሰይደ ይባላል። የፋሚሊ ኤሌክትሮኒክስ ዋና ስልስማ ነው። እነዚኞቹ ሲሆኑ አሁን የማስተዋውቅለ ፍሪጆች ነው። ከመለስተኛ ሳይዝ እስከ ትላልቅ ሳይዞች ይኖራሉ። እነዚኞቹ አሁን እነዚህ እዚህ ጋር ፊት ለፊታችን የምታየው ብራንድ የሮላክስ ብራንድ ሲሆኑ እነዚኞቹ ሞዴል ነንበራቸው 283 ሞዴል ሊትራቸው ደግሞ 243 የሚባሉ ሊትሮች ናቸው። እነዚህ የራሳቸው እንደምታያቸው የራሳቸው ማቀዝቀዣ ቤትና ከታች ደግሞ የራሳቸው ኮንትሮል ላይት ሲስተም የተገጠመላቸው ሲሆኑ፣ እነዚኞቹ ከሌሎቹ ምንለየት ለየት ያደረጋቸዋል። እነዚህ ሜዲን ቻይናዎች ሳይሆኑ ሜዲን ቱርኮች ናቸው። እቃነታቸው ካሉትም የኳሊቲ ናቸው። እጅ ሲስተም እንደ በፊቱ አይኖራቸውም። የራሳቸው መክፈቻ እዚች ጋ የተሰራላቸው ናቸው። እጁን ማዞር ስፈልግ ደግሞ በዚህኛው በሩን አድርገ መቀየርም ትችላለህ። እነዚህ ካሉትም ኳሊቲነትም እቃነትም የተሻሉ ናቸው። ሌላ የፍርጅ ኳሊቲ መብራት ሲጠፋ አንደኛ ሽታ የመፍጠር ናቸው። ምን ያክል ነው እነዚህ ጥራታቸው? እነዚኞቹ ሲሆኑ ከሌላው ምን ለየት ያደርጋቸዋል? ኩሊንግ ፋንክሽን ይኖራቸዋል። መብራት በሚሄድበት ሰዓት እስከ 12 ሰዓት ያህል የማቀዝቀዝ ሙሩ ፕሮባቢሊቲ ማላቸው። እቃነታቸው ሞር የተሻሉ ናቸው። አሁን ሌሎቹ ሲሆኑ ሽታ ሳክ ምናምን ማድረግ አይችሉም አብዛኞቹ እነዚኞቹ ግን ኩሊንግ ፋንክሽን ስለተገጠመላቸው ቢያንስ ለ12 ሰዓት ያህል ምንም አይነት መብራት ቢጠፋብህ እራሳቸው ኮንትሮል አድርገው የማቀዝቀዝ ሁኔታ አላቸው። እነዚኞቹ ዋጋ ምን ያለ? እነዚኞቹ ሲሆኑ አሁን 243 ሊትሩ ዋጋ 65 ሺ ብር ናቸው ከፉል ዴሊቨሪ ጋር ማለት ነው። መልካም እሺ። ሌላ ውስጥ እያየን አሁን ከኢሮላክሱ ሲቀጥል ደግሞ ይሄኛው ናሽናል ፍሪጅ ይኖራል። እነዚኞቹ ደግሞ ሲሆኑ 340 የሚባሉት ሞዴሎች ናቸው። ሊትራቸው ደግሞ እስከ 320 ድረስ ናቸው። እነዚኞቹ ከዛኛው ምን ይቻላሉ? አንደኛ እነዚህ ሳይዛቸውም ተለቅ ያሉ ሳይዞች ሲሆኑ፣ ሌላ ደግሞ ምን አላቸው? ኮንትሮላቸው ለየብቻ ሁለቱ ፋን ሲስተም፣ ቅድም ያየናቸው ፋን ሲስተም ሳይሆኑ ኖርማል ፍሪጆች ናቸው። እነዚኞቹ ደግሞ ምን ያካትታሉ? ፋን ሲስተምን ያካትታሉ። ፋን ሲስተም ማለት ምን ማለት ነው? ይሄ ቦዲያቸው በግራም በቀኝ የምታያቸው ቦዲያቸው በረዶ እንዳይጋግርና ሌላ ደግሞ ይሄ ሽታን ሳካርጎ የማቆየት አቅማቸው ከኖርማሎቹ ከፍ ይላሉ ነው። እነዚህ ሌትራቸውም ትላልቅ ናቸው። አጀስትመንታቸው እንደምታየው እዚችጋም አጀስትመንት አለው። የላይኛው ለብቻ፣ የታችኛው ለየብቻ አጀስትመንት አላቸው። እነዚኞቹ እንደ ቅድሞቹ እጅ አይኖራቸውም። እጅ የምታገኘው እዚችጋ ይሆናል። እነዚህ ሳይዛቸውም ተለቅ ያሉ ናቸው። ለቤት ሳይዝ ተመጣጣኝ ናቸው፣ ለቤትም በቂ ናቸው። እነዚኞቹ ዋጋቸው ሲሆን 85 ሺ ብር ናቸው። እነዚህ ሳይዛቸውም ተለቅ ያሉ ስለሆኑ ማለት ነው፣ ከነ ዴልቨሪ ዋስትና ሙሉ ተካቶላቸው። እነዚህኞቹ እቃነታቸው ኳሊቲም እንዳሳየው ፋን ሲስተምንም ይጠቀማሉ አንዳንዶቹ። በዚህ ሳይዝ ፋን የሌለው የሚፈልግ ሰውም ካለ ፋን የሌላቸውም ይኖራሉ። እነዚህኞቹ ግን ፋን ሲስተምንም ያካትታል። እቃነታቸውም ካሉትም የተሻሉ ናቸው። አሁን እዚህ ጋር የምናያቸው ደግሞ እነዚህኞቹ ቅድም ካየኸው ከናሽናል ፍሪጅ እነዚህ ቢገስቶቹ ወይም ደግሞ ከአንድ በር ትልቆቹ የሚባሉት እነዚኞቹ ሳይዞች ናቸው። እነዚህ ደግሞ ምን አላቸው? ሌትራቸው ሞዴል ነበራቸው አራት ሰባ ሶስት የሚባሉት ሞዴሎች ናቸው ሌትራቸው ደግሞ አራት ሰላሳ ሁለት የሚባሉ ሌተሮች ማለት ነው። እነዚህ ከሌሎች እስካሁን ካየናቸው ፍሪጅ ምን ለየት ያደርጋቸዋል? እዚህ ጋር አድጀስትመንት ታደርጋቸው እዚህ ጋር እንደምታዩ ተቻለ በተቹ ነው አድጀስትመንት የምሰጣቸው። ቅድም ያየናቸው በማብራና ማጥፊያ ነው አድጀስትመንት የምሰጡት። እዚህ ጋር ግን ዲግሪ ሴልሺየስን የእቃ መጠኑንም አጀስት ታደርጋቸው በዚህኛው ይሆናል። ሌላ ምን ለየት ያደርጋቸዋል እነዚህ የራሳቸው ዲስፔንሰር ይኖራቸው። ዲስፔንሰር ማለት አሁን ንጹሃት ጨምርላቸው እና እንደማሳየ እዚች ጋ ንጹሃት አስገባባቸውና ንጹህ ውሃውን ቀዝቀዝ ያለ ስትፈልግ፣ መቼ ሲያውኑ ፀሐይ፣ እንደምታውቀው እንደዛ ስለሆነ ቀዝቀዝ ያለ ውሃ ስትፈልግ፣ እዚህ ጋ ውሃውን ጨምረለት እየቀዳህ መጠቀም እንድችል የራሳቸው ዲስፔንሰር ተገጥሞላቸዋል። ሌላ አይስ እነዚህ አይስ ሜከር አላቸው። አይስ ሜከር ማለት በረዶ ማምረት ስትፈልግ፣ በረዶ ማምረቻ አላቸው። በረዶ ማምረቻ በረዶ እያመረት መገልበጥ እንችል ማለትም እዚህ ጋር እንደምታያቸው የራሳቸው በረዶ ማምረቻ ይኖራቸዋል። በረዶ ማምረቻው ምንድን ነው? አሁን ለምሳሌ ያው ለመጠጦች ምናምን ቀዝቀዝ ያለ መጠጦች ስትፈልግ በረዶ እያመረቱ ራሳቸው አጀስትመንት ለማድረግ የራሳቸው በረዶ ማምረቻ ተገጥሞላቸዋል። እንዳየኸው እዚች ጋር የራሳቸው ኤልኢዲ ላይት እነዛ አነስተኞቹ ከላይ ኤልዲ ላይት አይኖራቸውም። ከታች ነው የሚኖራቸው። እነዚህ ግን ሳይዛቸው ትልቅ ስለሆኑ ከላይ የራሳቸው ኤልዲ ላይት፣ በዚህ በታችኛው ከግራና ከቀኝ የራሳቸው ኤልዲ ላይት ተገጥሞላቸው ከላይም ከታችም ፋን ሲስተምን በደንብ ኳሊቲ አድርገው መጠቀም ይችላሉ። ዋጋው ምን ያለ ነው? በእነዚህኞቹ ደግሞ ሲሆን መቶ አርባ አምስት ሺህ ብር ናቸው። ከነፍል ደርበሪ ከንደ አመት ዋስትና ነው ከነ ዋስትናው ማለት። የምን ሀገር ስሪት ነው እነዚህ? ሜድ ኢን ቱርክ ናቸው። እነዚህኞቹ ሳምሰንግ ብራንዶች ናቸው። እንደምታያቸው ከነዛኞቹ ምንለየት ለየት ያደርጋቸዋል። እነዚህ ሞዴል ለንበራቸው 700 ሲሆን ኔት ሌተራቸው ደግሞ 630 የሚባሉት ኔት ሌተር አላቸው። ሌላ እነዚኞቹ እንደምታያቸው እዛ ጋ ቅድም ያየነው አራት በር ሲሆን ይሄኛው ደግሞ በሁለት በር ይመጣል። ይሄው ይሄኛው ሳይዙ ትልቆች ናቸው። እንደዛ አልቀጥ ሳይዛቸው፣ እነዚህኞቹ ትልቆች ናቸው በረዶ ቤታቸውን እዚጋ የምናገኛቸው ሲሆን፣ እነዚህ ምናላቸው የተለየ ዲስፔንሰር ራሳቸው ማጣሪያ ተገጥሞላቸዋል። እዚ ጋር እንደምታያቸው የራሳቸው በረዶ ማምረቻ አለው። ቀዝቃዛ ውሃ ስትፈልግ፣ ሙቁሃም ስትፈልግ እዚች ጋ የራሱ አጀስትመንት አለው። ከኋላ ውሃ ማገናኘት ትችላለ። ውሃ ከቧንቧ አገናኝተ ራሱ አጣርቶ አውርዶ እዚ ጋር መስጠት ይችላሉ። እነዚህ ሌላ በዚኛው ደግሞ ሳይዝ ስንመጣ በዚኛው ሳይዝ ደግሞ ስንመጣ እንደምታየ እነዛኞቹ በረዶ ቤት ሲሆኑ ይሄኛው ደግሞ ኖርማል እቃ መደርደሪያ ትላልቆቹ ናቸው። እነዚህኞቹ ምን ለየት ያደረጋቸው አሁን እንደዚህኛው ከከፈትኩ በኋላ እዚች ጋ የራሱ ሴንሰር አለ። ብቻውን አንዱን በር እንደዚህ መክፈት ትችላለህ። ለስላሳ ምናምን እዚህ ጋር ስጠቀም ለስላሳ እንደፈለግ መጠቀም ትችላለ። እነዚህ ሳይዛቸውም ትልቆች ናቸው። ሲቀጥል ኳሊቲነቱ ከቤት ጋር ያለው ማችም ሁሉን ነገር ስታንዳርድ ሆነው ኳሊቲነት ሆነው የመጡ ናቸው። እነዚህ እቃነታቸው እነዚህ ሞር የተሻሉ ናቸው። ቅድም ወረድ ከባምባ አገናኝተን የተጠራ ውሃ መውሰድ እንችላለን ብለኛል። ና እንዴት ነው እሱን አሰራሩት ብታሳይ። እነሱኞቹ ከጀርባ የራሳቸው ማገናኛ ሲስተም አላቸው። የራሳቸው ማገናኛ ሲስተም ከተዘረጋላቸው በኋላ ራሳቸውን አገናኝተ ራዩ ላይ ራዩ ኩሊንግ አላቸው። ራሳቸው አጣርተው አውጥተው እዚጋ መስጠት ይችላል። ከፍርጅነቱ በዘለለ ያወጠሪያ ውሃ ማጣሪያ ማሽን ማገልገል ይችላል። መልካም ዋጋው ስንት ነው? በነዚህኞቹ ደግሞ ሲሆን 340 ሺህ ብር ናቸው። ደስ የተለያዩ አይነት ፍሪጆችን አይተናል እስካሁንና፣ አሁን ደግሞ የልብስ ማጠቢያ ማሽን እናያለን። ዋጋቸው ምን ያህል እንዲሆነ ኬጃቸውን በዛው ልክ ለተመልካች አድረስ። ኦኬ አሁን ወሽንግ ስን ሁለት አይነት ወሽንጎች ይኖራሉ። ሁለት አይነት ማለት እዚህ ጋር እንደምታያቸው ማኑዋሎችና አውቶማቲክ የሚባሉ ወሽንጎች ይኖራሉ ነው። አሁን እዚህ ጋር እንደምታያቸው እነዚኞቹ ማኑዋል ወሽንጎች ሲሆኑ ከ13 ኬጂ እስከ 20 ኬጂ ድረስ እንደየስታንዳርዳቸውና እንደየኪሎቸው ይለያያሉ። እዚህ ጋር ፊትለፊት የምናያት አሁን ይችኛዋ የምናያት ራይላን ወሽንግ ስትሆን 13 ኬጂ ነች። ከሌሎቹ ምን ለየት ያደርጋታል? ይችኛዋ እንደ አውቶማቲክ ወሽንግ ቦዲ ማሻ ይኖራታል። ቦዲ ማሻ ማለት ቦዲያቸው እነዛኞቹ ቦዲያቸው እራሳቸው የማሸት አቅም አላቸው ነው። እነዚኞቹ የራሱ ማጠቢያ አለው፣ የራሳቸው ደግሞ መጭመቂያ ተጨምሮላቸዋል። 13 ኬጂ ሲያጥቡ፣ 8 ኬጂ ደግሞ ይጨምቃሉ። ሌላ ደብል ቦዲ ሲስተም ይኖራቸዋል። ሶስት ሞተር አላቸው። ሶስት ሞተር ማለት ማጠቢያ መጭመቂያ፣ ና ዊሽ ድሬን ፓምፕ ዋ ድሬን እያደረገ የሚያወጣለን ሶስት ሞተር አላቸው እነዚህኞቹ። ሌላ እያንዳንዳቸው እዚህ ጋር እንደምታየው ምንም አይነት መነካከያዎቹ ከውስጥ የተገጠሙ ናቸው። እያንዳንዱ ታይመር ሲስተማቸው፣ የማጠቢያው፣ የመጭመቂያው የራሳቸው ሳሙና ማስቀመጫም ተገጥሞላቸዋል። እነዚህ ማኑዋል ሲባል ምን ማለት ነው? ማኑዋል ማለት ምን ማለት ነው? እነዚህ ሰሚ አውቶማቲክ እንደማለት ነው፣ ማኑዋል ማለት እነዚህኞቹ አውቶማቲክ ሲሆን ቀጥታ ውሃ ካላገኘ መስራት አይችልም። እነዚኞቹ ግን ሲሆኑ ከቧንቧ ገልብጠህላቸው መስራት ይችላሉ። አሊያም ደግሞ በባሊ እየገለበትክላቸው መስራት ይችላሉ። ዋጋ ምን ያህል ነው? ይሄ በእነዚህኞቹ ሲሆኑ 47 ሺ ብር ናቸው። እነዚህኞቹ 13 ኪሎ ያጥባሉ፣ 8 ኬጂ ደግሞ ይጨምቃሉ። አሁን ቅድም ያየናቸው 13 ኪሎ ሲሆኑ አሁን ደግሞ የምንመጣው ወደ 16 ኪሎዎቹ ከእነዛኞቹ ኪሎ ትንሽ ወደሚጨምሩት ነው። ምን መጣው? አሁን እነዚህ ጋር እዚህ ጋር የምታያቸው 16 ኪሎ ሲሆኑ እነዚኞቹ ቅድም እንዳልኩ ሶስት ሞተር ይኖራቸዋል፣ ማጠቢያ፣ መጭመቂያና ዊሽ ድሬን ፓምፕ፣ ዋ ፓምፕ እያረገ የሚያስወግድልን ሶስት ሞተር አላቸው። ሌላ ቦዲ ሲስተማቸውን ካየኸው ቅድም ካሳየው ከ13 ኪሎዎቹ እነዚኞቹ ሞር ሰፋ ያሉ ናቸው። እነዚህ ሞር ሰፋ ማለታቸውና ኪሎዋቸው መጨመሩ ምንድነው? አሁን እነዚህ ትላልቅ ነገር ስፈልግ ለምሳሌ ጋቢ ለምኔ፣ እነ ኮንፈርት ምናምን ማጠብ ስፈልግ፣ በደንብ ማጠብ እንድችል እነዚህኞቹ ቦዲያቸው ሰፋ ብለው ይመጣሉ። እነዚኞቹ እቃነታቸውን ኳሊቲነታቸው እነዚህኞቹ ሞር አሪፍ ናቸው። እዚ ጋር እንደምታያቸው አራት አይነት አጀስትመንት ሲኖራቸው ይሄ የማጠቢያ ታይመር ይህ፣ ሁለት አይነት አስተጣጠብ ማጠብ ይችላል ኖርማልና ጀንትል አስተጣጠብ ማጠብ ይችላል። እዚ ጋር ድሬን ፓምፕ ይኖራቸዋል። እዚ ጋር ደግሞ የማጠቢያ ታይመር አላቸው ነ። እነዚኞቹ ካሉትም እቃነታቸው እነዚህ ኳሊቲዎች ናቸው። እስኪ ለተመልካች ግልጽ ለማድረግ ይሄንን ማሽን ምን አይነት ሳይዝ ያለው ልብስ ማጠብ ይችላል? አሁን ቅድም ያሳዩ 13 ኬጂዎቹ ትንሽ የማጠቢያ ማክሲመማቸው አነስ ስለሚል ትናንሽ ልብሶችን ነው ሊያጥቡ የሚችሉት። 16 ሲሆን ደግሞ ይሄ ጋቢ ለምን የኮንፈርት ምናምን ሲሆን ፐርፌክት አድርገው በደንብ ማጠብ ይችላሉ። እነዚህኞቹ ተለቅ ያለ ሳይዝ ብርድ ልብስ ምናምን ለማጠብ ደግሞ እዛ ጋር አሳየሀለው እነሱ 20 ኬጂዎች ይኖራሉ። እነዚህ 16 ኬጂ ናቸው ማጠቢያቸው። እንደምታየው ቦዲው በደንብ ሰፊ ናቸው መጭመቂያቸው ለመጭመቅ ያህል ምክንያቱም አብዛኛው ማኑዋል ዋሽንጎች ምንድነው የማጠቢያውን ግማሽ ፐርሰንት ነው የሚጨምቁት። እንደዛ ስለሆነ ይሄኛው ግማሽ ፐርሰንታቸውን በደንብ ሰፋ ያለ ስለሆነ በደንብ መጭመቅም ይችላሉ። ሳይዙ እነዚኞቹ ኳሊቲ ናቸው። ስፋታቸውም እንደምታየው ትልቁ ናቸው። ምን ያልነው ዋጋ ነው በዚኛው ሲሆን 59 ሺ። እሺ፣ አሁን እነዚኞቹ ደግሞ ቅድም ካየናቸው ከ16 ኪሎ ከፍ የሚሉ እነዚህ 20 ኪሎ ናቸው። 20 ኪሎ ምን ምን አላቸው እነዚህ? ቅድም እንዳልኩ ሶስት ሞተር ይኖራቸዋል። ሶስት ሞተር ማለት ማጠቢያ፣ መጭመቂያ እና ያቺ ድሬን ፓምፕ ያልኩ ሶስት ሞተር ይኖራቸዋል። ሌላ ከሌሎቹ ምን ለየት ያደርጋቸዋል? አሁን እነዚህኞቹ እንደምታየው ሳይዛቸውን በጣም ትልቅ ስለሆነ ብርድ ልብስ ማጠብ ይችላሉ። እነዚህ ቦዲ ሲስተማቸው ሲንግል ቦዲ ሳይሆን ደብል ቦዲ ሲስተም አላቸው። ምክንያቱም የሆነ ግጭት ምናምን ቢፈጠር እነዚህኞቹ በደንብ ፕሮቴክት ለማድረግ ደብል ቦዲ ሆነው ነው የሚመጡት። ሌላ እነዚህ ብርድ ልብስን በደንብ እያዟዟሩ ማጠብ ይችላሉ ነው 20 ኬጂ ስለሆነ እስከ 10 ኬጂ ያሉ ብርድ ልብሶችን ጠንቅቆ ማጠብ ማስቀጠል ይችላሉ። ግን አሁን እንደዚህ ስንል ደግሞ ዝም ብሎ 12 ኬጂ ምናምን ብርድ ልብስ መጨመር ሳይሆን 10 ኬጂ በመጠኑ ለብቻው ጨምሮ ማጠብ ይችላሉ ነው። ሌላ እነዚኞቹ ምን ለየት ያደርጋቸዋል ከነዛኞቹ እነዚህ ኤርድራይ ናቸው። ኤርድራይ ሲሆን የመጭመቅ ፐርሰንታቸው 85 ፐርሰንት ከፍ ይላሉ ነው። እነሱ የመጭመቅ ፐርሰንቱ ከፍ ሲል ኦረዲ ትንሽ ንፋስ እንዲነካው ብቻ አድርገ ታወጣላቸዋለ። እነዚህ ሳይዛቸው ትልቅ ናቸው። ሌላ ሰሚ አውቶማቲኮች ናቸው። ሰሚ አውቶማቲክ ማለት ቅድም እንዳልኩ እንደዚች በቧንቧ አገናኝተ መስራት ይችላል። ይሄኛው እንደዚህ ሰክተ ቧንቧ ላይ ሰክተ አገናኝተ መስራት ይችላል። አሊያም ደግሞ ቧንቧ ደግሞ ሾርቴጅ ካለ የውሃ በባል እየቀነስክላቸው በደንብ ማጠብ ይችላሉ። እነዚህ ልጆቹ ሳይዛቸውም እንደምታየው ሰፋፊዎች ናቸው። ምን ያህል ዋጋ ነው ይሄ? በዚህኛው ሲሆን አሁን ባለው ዋጋ ሰባ ሺ ብር ናቸው። መያዝኛቸው መልካም። እነዚህ ደግሞ ለየት ያሉ ነገሮች ናቸው። ምን እንደሆነ እስከ ለተመልከች እሺ። አሁን እነዚህኞቹ እዚጋ የምታያቸው ማይክሮዌቭዎች ናቸው። ማይክሮዌቭ ማለት አሁን ከፍሪጅም ምንም አውጥተህ ከተያለት እያሞቁ መስራት የሚችሉ ማይክሮዌቭዎች በሰከንዶች ውስጥ አሙቀው ማውጣት የሚችሉ ናቸው። እነዚህ እነዚህ እንደ የሊትራቸው ይለያያሉ። ከ20 ሊትር እስከ 45 ሊትር ድረስ አላቸው። እዚህ ጋር የምታያት ሃይሰንስ ብራንድ 20 ሊትር የምትባለዋ ስትሆን እዚህ ጋር እያንዳንዱ ፋንክሽን መጠቀም ሲፈልግ ለእያንዳንዱ ፋንክሽን መጠቀሚያ አለው ሌላ ፕረስ ማሽን ሲኖራቸው እያንዳንዱን አጀስትመንት እዚህ ጋር ማየት ትችላለህ በስክሪን። እነዚኞቹ ሀያ ሊትር ናቸው ሳይዛቸው ትንሾቹ የሚባሉት ሀያ ሊትር ማለት ነው። ከዛ እየተለቀ ሲሄድ እንደምታየው እነ ኤልጂ ያሉ አርባ ሁለት ሊትር ከዛ ሚዲያ አለ። እነዚኞቹ ሳይዛቸውም ትልቆች ናቸው። ምን ያለው ዋጋ ይሄ በዚህኛው ሲሆን አሁን ሀያ ስምንት ሺህ ብር። እቃነታቸው ግን ይለያያል። ከሀያ ሺህ ብር ጀምሮ እንዳየመጣጣቸው ይለያያሉ። እቃነቱ ኳሊቲ ዝምብሉ የወረደው ኳሊቲዎችም ስላሉ እነሱኞቹ ሲሆኑ ዋጋቸውም ይቀንሳሉ። ከዚህ አንድ ደረጃ ተለቅ ያለ ኤልዲ ያልከኝ ኤልጂ ሲሆን ላይ እንደምታያቸው ትላልቆቹ ናቸው። እነሱ ደግሞ 42 ሊትሮች ናቸው። ማይክሮዌቭ ሁለት አይነት ማይክሮዌቭ ነው ያለ። አንዱ ማይክሮዌቭ ብቻ ነው፣ አንደኛቸው ደግሞ ማይክሮዌቭ ግሪል ናቸው። ማይክሮዌቭ ግሪል ሆኑ ማለት ለመጥበስ እንዲመች መጥበሻ አካቶ የመጡ ማይክሮዌቮች ናቸው። አሁን እነዚህኞቹ ለምሳሌ አሁን ይሄኛው ማይክሮዌቭ ግሪል ነው። ግሪል ማለት ስጋ ስትሰጣቸው ራሱ ስጋውን መጥበስ የሚችል አድርገው ያወጣሉ ነው። እነዚህኞቹ የምትፈልጋቸውንም ስራዎች መስራት ይችላሉ። ማብሰል ሳይሆን መጥበስ ነው የሚችሉት። ማብሰል ሲሆን ኦቭን ነው የሚሆነው። እነዚህ ደግሞ ማሞቅና መጥበስን ነው የሚሰሩት። ማይክሮዌቭ ሲሆን ፍሪጅ ላይ የቀዘቀዘን ነገር እዚህ ጋር ስናመጣው ለአሙቆ አብስሎ እዛው እንዲሰጥህ ማለት ነው። እና ብረት ነገር ደግሞ አይገባባቸውም። ግሪል ፋንክሽን ሲሆን ብቻ ነው ብረት የምንጠቀም ለዛ እነዚኞቹ የተሻሉ ናቸው። አንቺስ ምንድን ነች? እችኛዋ ደግሞ ሲሆን ፊሊፕስ ሰባ መቶ ዋት ፉድ ፕሮሰሰር ናቸው። ፉድ ፕሮሰሰር ማለት ምን ማለት ነው? የሽንኩርት አላቸው፣ የዱቄት ማብኪያ አላቸው፣ የጁስ መፍጫ ይኖራቸዋል። እነዚህኞቹ ሲሆኑ ሌላ አክሰሰሪ ባላቸውም አሉ። እነዚኞቹ ሲሆኑ ምንድን ነው ሽንኩርትን ለመፍጨት፣ ሊጦችን ለማቡካት እና ጁሶችን ለመፍጨት በደንብ ጥንቅቅ አርገን መጠቀም የምንችላቸው እቃዎች ናቸው። አክሰሰሪ ያላቸው መቀያየሪያም በደንብ ታገኙላቸዋል። እነዚህ ቃንታቸው ኳሊቲዎች ናቸው እነዚኞቹ ምን ያህል ዋጋ በእነዚህ ሲሆን ሀያ ሺህ እነዚህ ዲጂታል ስቶቮች ምንድን ናቸው እስኪ እነዚኞቹ ሲሆኑ አሁን ላይ ተሻሽሎ የመጡ ዲጂታል ስቶቮች ናቸው ዲጂታል ስቶቭ ማለት ባለ ሁለት ባለ ሶስት ባለ አራት እንደየ ሳይዛቸው ይኖራቸዋል። እነዚህ ከአሁን ካሉት ስቶቦች ምን ለየት ብለው መጡ? አንደኛ ይሄኛው ቴምበርድ ግላሶች ናቸው። ቴምበርድ ግላስ ብቻ መሆናቸው ሳይሆን ጠቀሜታቸው፣ እያንዳንዱ ፉል ዲጂታል ነው። እንደ ስልካችን ዲጂታል የሆኑ ስለሆኑ ምንም አይነት ውሃ ቢፈስባቸው አሁን አብዛኛው ጊዜ የሚበላሹት ፕሌትም ሆነ ኮይሎች ምንድነው ውሃ ሲፈስባቸው ነው የሚበላሹት። እነዚኞቹ ደግሞ የራሳቸው መስታወት ስለሆነ የፈለግ ያህል ውሃ ቢፈስበት ወይ በዚህ በኩል ወይ በዚህ በኩል ይፈሳል ነው እንጂ ይሄ ቀጥታ ዳይሬክት እንትን የሚያገኛቸው ነገሮች እነዚህ። ሌላ ምን ተሻሽለው መጡ? እያንዳንዱ ታይመር ሲስተም ምናምን ተገጥሞላቸው ነው የመጡት። ማለትም ይሄኛውን ኦን አድርገህ አንተ ታይም ሰታው የፈለክበት ደርሰ ብትመጣ እነዚህ የራሳቸው ታይሙን ኮንትሮል አድርገው ራሳቸው በራሳቸው መመለስ ይችላል። እነዚኞቹ ካሉትም የተሻለ አሁን አፕዴት ሆኑ ከመጡት እቃነታቸውም ኳሊቲነታቸውም ጨምረዋል። እነዚህ ካሉ ያሉትም የተሻሉ ናቸው። እንዳልኩ በእነዚኞቹ ሲሆን እንደየቃነታቸው ይለያያሉ። ከ15 ሺህ ብር ጀምሮ እስከ 30 ሺህ ብር ድረስ አለ። እንደየቃነቱ እንደ ኳሊቲው ማለት ነው። ያው አሪፍ እቃ ከፈለግ አሪፎችም አሉ። ያው ገበያውን ያማከለ አሊያም ደግሞ ዋጋ ቀነስ ያለ የምትፈልግ ከሆነ ደግሞ እንደያንዳንዳቸው አጀስትመንት ይኖራቸው የባለ ሁለቱ ነው። በባለ ሁለቱ ሲሆን እንዳልኩ ከ15ሺ ብር እስከ 30ሺ ብር እንደየኳሊቲው ኳሊቲ ይለያያል። ኢንጃክሽኖች ስቶቦችም አሉ እነዚኞቹ። ድስት ምንም አይነት ድስት አይመርጡ። በፈለግኩ አይነት ድስት መጠቀም ይችላሉ። አይ ድስት የሚመርጠው ነው የምንፈልገው የምትሉ ከሆነ ደግሞ ኢንጃክሽን የሚባሉት ስቶቦችም በየጥራታቸው እንደየኳሊቲያቸው አሉ። ለምሳሌ ይህንን መስታወት እንደመሆኑ መጠን አደጋውን ረዚስ ወይም ደግሞ የመከላከል የመቋቋም አቅማቸው ምን ያህል ነው? እነዚኞቹ ኖርማል መስታወት፣ ይሄ እኛ የምናውቃቸው መስታወት አለ። ቴምበርድ መስታወቶች ናቸው። በጣም ጠንካሮች ናቸው። የፈለከውን ያህል ድስት ብታረግባቸው መቋቋም ፕሮቴክት የማድረግ አቅማቸው ከፍተኛ ናቸው።